እንደ ወደድሽው ሲያቅ ለተቀየረብሽ ወንድ መፍትሄው ምንድን ነው? ምንድን ነው ማድረግ ያለባት ሴት ልጅ የዛሬ ቪዲዮአችን ርዕስ ነው። ወንድ ልጅ እንደምታውቁት እጁ እስክትገቢ ድረስ የማያወራው የማያደርገው የማይሰጥሽ የማይከፍለው ዋጋ ሊኖር አይችልም። ለፈለጉት ላመኑበትና የኔ መሆን አለበት ብለው እርግጠኛ ለሆኑት ነገር ምንም ያደርጋሉ። ምንም ምንም ይሆናሉ። እሱ አይደለም ጥያቄው። አንቺ የሱ ከሆንሽ በኋላ ይሄ ማንነት አለ ወይ የሚለው ነው። አደለ? ብዙዎቻችን ጥያቄ ሆኖብን የቀረው ይሄንን፣ ጥያቄ መመለስ የማንችልበት ደግሞ ምክንያት ተስፋ እናደርጋለን። ምክንያቱም ሁሉም አንድ አይደሉም። አደለ? መጀመሪያ ላይ ያሳየሽን የሰጠሽን ማንነቱን ሊሰጥ ይችላል። እንደዚህ አይነት ሪሌሽንሽፕ ውስጥ ያሉ ሰዎችን ስለምናይ ተስፋ ስለማንቆጥ እኛ ምንሞክራለን። ደን ግን እንዳሰብሽው አይነት ማንነት ከሌለው አብረሹ ከሆንሽ ልክ እንደወደድሽ እርግጠኛ ሲሆን የባህሪ ለውጦችን የሚያመጣ ከሆነ መጀመሪያ ላይ ልዩ እንደሆንሽ እንዳንቺ አይነት ሴት እንደሌለሽ የነገረሽንም ሆነ ያሳየሽን ነገር ልክ የእሱ ስትሆኝ የሚጠፋ ከሆነ፣ ችላሚልሽ ከሆነ፣ የሚርቅሽ ከሆነ፣ ሚቀየርብሽ ከሆነ፣ ድርግም ብሎ የሚጠፋ ከሆነ ምንድነው ማድረግ ያለብሽ? ምክንያቱም አሁን ፍቅር ላይ ነሽ፣ ፍቅር ይዘሻል። እሱ የሚያደርጋቸውን ነገሮች ህመም እየሰጡሽ ነው። መፍትሄ ይፈልገሻል አይደለም? ስለዚህ ከኔከትሽ ጋር የተወሰኑ ደቂቃዎችን ከቆየሽ ግልጽ የሆነ ማድረግ ያለብሽ ውጤት የሚያመጡ ነገር ግን ያንቺን ጥንካሬና ውሳኔ የሚፈልጉ ሳይኮሎጂካል መፍትሄዎች ነው በዛሬ ቪዲዮ ላይ ይዤ የመጣሁት ሀይ እንዴት ናችሁ የወዲት ነኝ እንኳን ደህና መጣችሁ ወደ ዮድ ሃውስ ሁለት እዚህ ቻናል ላይ እንደምታውቁት ስለወንዶች እናወራለን ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እዚህ ቻናል ላይ እናወራለን ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ከታች ሰብስክራይብ የምትለውን ጽፍ ተጫኑ አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ ለብዙ እህቶቻችን እንደርስና ዩቲዩብ እንዲወደው ደግሞ የቪዲዮን አሳብ አንድ ሰከንድ በመውሰድ ላይክ እናደርጋለን አብራችሁኝ ቆዩ አንድ ወይም በመጀመሪያ ማድረግ ያለብሽ መምረጥ ነው ያለብሽ እዚህ ግንኙነቱ ስልቆይ ወይስ ልውጣ ይሄን ሰው ልተው ወይስ ለዚህ ሰው ፋይት ላድርግ የሚለውን ነገር ግልጽ ማድረግ መቻል አለብሽ። ምክንያቱም ግልጽ የሆነ ፍላጎት፣ ግልጽ የሆነ ውሳኔ ከሌለሽ በሁለቱ መሀል ተጣብቀሽ ነው ምትቀር። ዋጋ ትከፍያለሽ። ለእሱም ቀለል ልትሄድ ባለሽ የፈለገውን እንዲያደርግ። ስለዚህ መወሰን መቻል አለብሽ። አንቺ አሁን እሱ በሚያደርገው ነገሮች የሚሰማሽ ህመም ሊኖር ይችላል። ምን አይነት ፖዚሽን ላይ እንዳለሽ በደንብ ጥርት አርገሽ ነው የምታቂው። ስለዚህ ከዚህ ግንኙነት መውጣት ነው ያለብኝ ሙሉ በሙሉ ወይስ እዛ ግንኙነት ውስጥ ብለሽ ስትወሰኝ ሁለቱ የተወሰነ ዋጋ ያስከፍልሻል። ምክንያቱም ያፈቀርነውን ሰው በቀላሉ መተው በጣም ከባድ ነው የሚሆነው ነገር። ግን ከጠነከርሽና ከጎበዝሽ ልትማሪበት ትቼ ያለሽ ኦር ህልሜ ነው ብለሽ በጣም ብዙ ሲለፋ እንኳን ብዙ አስለፍቼው በስነ ስርዓት እኮ ነው የመረጥኩት ብለሽ ራሱ ብታስቤ፣ ምንም ቢሆን ልትለቂው ካሰብሽ የምትከፊው ዋጋ አለ። ልታለቅስ ትችያለች፣ ልታዝኝ ትቼ ያለሽ። ደን ደግሞ እዛ ግንኙነት ውስጥም ከቆየሽ ለሱ ፋይት ላርግካሽ የሚያደርጋቸውን ነገሮች መቻል እንዲሰማሽ የሚያደርግሽን ሊሆን ይችላል። ብዙ ነገር ሊያደርግ ይችላል አደለ። እሱንም ለመቻል መወሰን መቻል አለብሽ። ስለዚህ ምርጫ አለሽ። ምርጫሽ ደግሞ መሆን ያለበት ምንድን ነው? አንቺን የሚጠቅም አንቺን ነገ በራስ መተማመን እንዲኖርሽ በራስሽ እንድትቆሚ ከራስሽ ጋር ከሰዎች ጋር አውርተሽ የምትግባቢ ሴት እንድትሆኝ የሚያደርግሽን ነው መምረጥ ያለብሽ፣ እንጂ ስሜትሽን ወይም ለሱ ያለሽን ስሜት የምትመርጭ ከሆነ ኦቪየስሊ ከሱ ጋር መሆንን ነው የምትመርጭው፣ መታገልብ፣ ፋይት ማድረግን እሱ እስኪለወጥ መጀመሪያ የነበረው ሰው እስኪመጣ መጠበቅሽ ነው። በዛ ውስጥ ግን ላይታወቅሽ ይችላል። ምታጭው ማንነት፣ የምታጭው በራስ መተማመን፣ ምታጭው የስነ ልቦና ህመሙ፣ ብዙ ነገሮች አሉ። ያንም ማስተዋል መቻል አለብሽ። አብዛኞቻችን ደግሞ ማስተማርም እንችለው። ለምሳሌ አሁን እንዲቀየርም ሆነ እንዲመጣ ተመልሶ ከፈለግሽ መምረጥ ያለብሽ ትክክለኛው ምርጫ ፊትሽን ማዞር ከዛ ግንኙነት ለመውጣት መወሰን ነው። ከወጣን በኋላ ደግሞ የምንሰራው ስህተት በጣም የሚያስቀኝን ልንገራችሁ። እነሱ አንድ በጣም ወንዶችን በተለይ አንድ የልብ ልብ የሚሰጣቸው ስሜት አለ። እሱ ከሰባት ቀን ሊሆን ይችላል አንድ ወር አንድ አስራ አምስት ቀን ቆይቶ ሲደውልልሽ በፍጥነት አንቺ በሰባት ሰከንድ ባልሞላውስ የምትመልሺ ከሆነ ደውላል ደወለ አንዴ እንኳን ጠርቶ ሳጠብቂ የምታነሺ ከሆነ ስቲል የኔ ናት ብሎ ነው የሚያስበው። ቀ የኔ ናት፣ ፓወር አለኝ፣ አሁንም ፍቅር አላት ለእኔ፣ እንደፈለግኩ የማድረግ አቅም አለኝ የሚለውን ታረጋግጭለታለች። እንደፈለገ መሆን እንደሚችል አንቺ ላይ ታሳምኘዋለች ማለት ነው። ስለዚህ መምረጥ ግዴታችን ነው። ስንመርጥ ታዲያ 1 ፐርሰንት እርግጠኛ የሆንበትን እዛው ልታሽ ወይም ከዚህ ወጥቼ ራሳይ ላድን የሚለው ምርጫ ያስፈልግሻል ምክንያቱም ከዚህ በኋላ ለምነግርሽ መፍትሄዎች አቅምም ይኖርሽ ኦር ለማድረግም ራስሽንም ነፃ ለማውጣት ይሁን እዛ ያለሽበትን ግንኙነት ለማድረግ የሚያስፈልግሽ እዚች ፓርት ላይ ምርጫሽ ላይ ጠንቃቃ ስትሆኝና ቆራጥ ስትሆኝ ነው። ሁለተኛው ሴት ልጅ እንደዚህ አይነት ፖዚሽን ላይ ስትገኝ ልክ አንድ ወንድ ልጅ እንደወደደችው ካወቀ በኋላ ሲቀየርባት ስሜቱ ሲቀዘቀዝባት ማድረግ ያለባት ማተኮር ያለባት ያለፈው መጀመሪያ የሚሰጣት ነገሮች ላይ ኦር ስሜቱ እሱ ያለት የፍቅር ስሜት ላይ ሳይሆን እውነታው ላይ ነው። እውነታው አሁን እሱ ተቀይሯል። እሱ የመጀመሪያው ሰው አይደለም። አሁን እንደሚወድሽ እንደሚያፈቅርሽ እያሳየሽም አደለም። የሚገባሽም ቦታም ፍቅርም ጊዜም ትኩረትም እየሰጠሽ አደለም። ያንን እውነታ ነው ማመን ያለብሽ። ያንን እውነታ ማመን ካልቻልሽ በጣም ነው የሚከብድሽ። አሁን ለመምረጥ ቅድም ራሱ ምርጫ ላይ እውነታውን መጀመሪያ ካላወቅሽ ወይም ከእውነታው ጋር መጋፈጥ ካልቻልሽ፣ እውነታውን መቀበል ካልቻልሽ ለመምረጥም ትቸገሪያለሽ ነገር ግን ትኩረታችን ነው የምላችሁ ትኩረታችንን እየተደረገብን ያለም የሚሰማን ስሜት ልክ ካልሆነ እየተፈለግሽ ካልሆነ ለምንድን ነው እዛ ቦታ መሆንን የመረጥሽው የሚለው ነገር ሲመጣ የሚሰማሽ ስሜት ነው በፊት የሰጠሽ ቦታ በፊት የሚያረጋቸው አንቺ የእሱ እስክትሆኝ የእሱም ከሆንሽ በኋላ ለተወሰነ ጊዜ እንደ ንግስት ሊንከባከብሽ ይችላል ደን በቆይታ በኋላ በጣም እርግጠኛ ሲሆን የትም አባቷ አትሄድም የኔ ናት የኔ ናት ስፈልግ አገኘታለሁ እንደፈለግ ከሆናለሁ አይነት ስሜት ሲሰማው፣ አንቺ በፊት የሰጠሽን ነገሮች እያወጣሽ ካስቀመጥሽበት ምትጠቀሚያቸው ከሆነ ችግር የለውም። ትንሽ ታገሺው እሱ እኮ እንደዚ አይነት ሰው አደለም የሚሉ ሰበቦችን ይነግርሻል። ከእንደገና ለሱ ያለሽ ስሜት እሱን ምናምን ምታምኒ ከሆነ የውሸቴ ፋንታሲያ ላይ ትቀመጫለሽ ማለት ነው። ሪያሊቲ ላይ መቀመጥ ነው ያለብን። እውነታውን መጋፈጥ በቃ ይሄ ሰውዬ አሁን ተቀይሯል። ለእኔ የሚሰጠኝ ነገር ልክ አደለም። ይሄ አይገባኝም። እየተሰማኝ ያለው ስሜት ህመም እየሰጠ እያዘንኩ ነው። ፍቅርን በደስታ አጣጥመ መኖር ኢንጆይ ማረግ ሲገባል እኔ እያዘንኩበት ነው። ለምንድን ነው ይሄ የሆነው? እሱ ስለተቀየረ እኮ ነው። እሱ እኔ ልክ እንደወደድኩ ሲያቅ ያመጣው ባህሪ ነው። ስለዚህ ይሄን ባህሪውን እዛ ይዞ ይቀመጥ። እኔ የራሴ ማንነት፣ የራሴ ህይወት፣ የራሴ የምወዳቸው ሰዎች፣ ነገሮች አሉኝ። እዛ ላይ ትኩረት ማድረግ እችላለሁ። እውነታው እሱ የለም። እኔም ፈልጌው አምኜው የገባሁት ግንኙነት ውስጥ እንድገባ ያረገኝ ሰውዬ አሁን የለም። ስለዚህ ያለኝ ምንድን ነው? ከኔ ጋር ያሉ እውነታ ያላቸው ነገሮች ምዳ እነሱ ላይ ትኩረት አደርጋለሁ ብለሽ ወስኝ። ውሸት ለራሳችን ሰበቦቻችን፣ ውሸታችን፣ ምኞታችን፣ ሀሳባችን እሱ እንደዚህ አይነት ሰው ነው እንደዚህ ያረጋል እንደዚህ ያርጎልኝ ነበር ምናምን የሚል የውሸት የሌለ ያሉ መሬት ላይ ያልወረደን እውነታ አንኑር። እውነታው እውነታ ነው። በቃ የሚገባሽን ቦታ፣ ፍቅር፣ ጊዜ፣ እንክብካቤ እየሰጠሽ አለ። ኬዝ ክሎዝ። እሱን ሙቮን አደርጊ ስለዚህ እውነታ ላይ ካተኮርን ፋንታሲ ላይ ኦር የሌለ ከዚህ በፊት ያሳየሽን ትንሽ ትንሽ የሰጠሽን እሱን ብቻ እያወጣሽ የምትጠቀሚ ከሆነ አትላቀቂም። ስለዚህ እውነታውን ካመሽ ምርጫ ይኖርሻል። ሶስተኛ አንድ ወንድ ልጅ እንደወደድሽ ወይም እንዳፈቀርሽው ካወቀ በኋላ ባህሪው ሲለወጥ በፍጹም ማድረግ የሌለብሽ ነገር መለመን መለማመጥ ነው። ምን ሆነክ ነው? ምን ተፈጠረ? ለምን ተቀየርክ? ምን አጠፋው? ምን ጎደለ? ምንም አይጉደል። ይሄ ይሄኮ የአንቺ ጉዳይ አይደለም። አንቺ እንዳልተለወጥች ካወቅሽ፣ አንቺ በንጹ ልብሽ ከወደድሽ፣ አንቺ ጥሩ ከሆንሽ የእሱ መለወጥ ለምንድን ነው ያስጨነቀሽ? በቃ ያገናኛችሁ ፍቅር ነው አይደለም? ያንን ይዞ መምጣት አሁን ላይ ካልቻለ መለመንሽ፣ መለማመጥሽ ኦር ላስተካክል ትግል መግጠንሽ ከማይሰራ ሆን ብሎ ነው ያደረገው። እሱን ጁስ ክገቢ ወር የሚፈልገው ነገር ሲቀበልሽ ተጎዝጉዞ ሊሆን ይችላል። አሁን ላይ ያለውን እውነታ እንዳልኳቸው እውነታውን ካመንሽ እና ከተቀበልሽ በፍጹም ነው ምላችሁ። በፍጹም በልመና ሰዎች ለኛ ያላቸውን ስሜት አፕዴት ሊያደርጉ፣ አዲስ ክሬትም ሊያደርጉ አይችሉም። እነሱ የሚፈልጉትን ነው የሚያደርጉት። ገን ደግሞ ምንድነው የሰው ልጅ ተፈጥሮ ስፔሻሊ ወንድ ልጅ ከለመንሹ፣ ከተለማመጥሹ እንደረከሽ ነው የሚያስበው እሱ ብቻ እሱ ላይ የስሜት ጥገኛ ከሆንሽ ያለሱ መኖር እንደማትችል እንዲያስብ ታደርገዋለሽ። ስለዚህ ክብርሽን ታጫለሽ፣ ሰልፍ ስቲምሽ በጣም ይወርዳል። በራስ መተማመን የረው ጉዳይ ነው። ስለዚህ ዋጋሽን እወቂ። ዋጋዋን የምታውቅ ሴት ወይም ዋጋ ማወቅ ጥቅም ከዚህ ቪዲዮ በፊት የሰራሁት ላይ በግልጽ ነግሬያቸዋለሁ። ዋጋሽን የምታቂ ከሆነ እንኳን እንደዚህ ሄዶ የሚመጣ በቀላሉ ጎስት ያደረገሽው ወንድ ይቅርና ረጅም አመት አብሮሽ የሆነ ወንድ ለመተው በቂ አቅም ይኖረናል። ዋጋችንን አለማወቃችን ነው ትንሽ ስህተት ስንሰራ በትንሽ ፍቅር የምንታለለው የምንደለለው። ነገር ግን ለራሳችን በቂ ፍቅር፣ በቂ ክብር፣ በቂ በራስ መተማመን ካለን በትልቁ ዋጋችን ነቃ። ዋጋችን ደግሞ ፕሮቴክሽናችን ነው በቃ መከላከያችንን፣ ራሳችንን ከእንደዚህ አይነት ሰዎች የምንከላከልበት ነው። እግርሽን አንስተሽ ለመሄድ አቅም ይኖርሻል። ስለዚህ ማድረግ የሌለብን በትልቁ የባህሪ ለውጥ ሲያመጣ እውነቴ ነው ልሽ መለመን የሚባል ነገር ችላ ልሽ አይደል፣ ችላ በ ርቀቱን ጠበቃ ርቀትሽን ጠብቂ። ማን ነው እሱ እስቲ ግደልሽ ለሱ ያለሽ ፍቅር ምናልባት ሌላ ርቀን ከሄድን ነው በጣም የሚያስጠሉ አሁን ካረገሽ ምናምን ይሄ በጣም እሱም በራሳችን ችግር ይመጣ ይሄ የራሴ ኃላፊነት ነው ብለሽ ራሱ ይህንን ራሱ ብትወስጂ ነው የሚሻል። ፍላ ከእሱ ጋር በቆየሽ ቁጥር በየቀኑ ውስጥሽን እየገደለብሽ ነው የሚሄደው። እንደዚህ አይነት ወንድ ከመጀመሪያ ያበላሸውን ነገር ስለዚህ በእርግጠኝነት የምነግርሽ ነገር መለማመጥ፣ መለመን፣ ደጅ መጥናት፣ እኔ ያጠፋሁት ነገር ካለ ብለሽ ራስን ማስጨነቅ፣ ኦቨርቲንክ ማድረግ አንድን ወንድ ሊመልሰው አይችልም። ነገር ግን በራሱ ቋንቋ በሚገባው አሁን ባመጣው ባህሪው አይነት ራስሹ ስታደርጊ ራስሽ ላይ ትኩረት ማድረግ እሱን ችላ ብለሽ ርቀቱን ጠበቅ ርቀትሽን መጠበቅ ራቅ ብለሽ መቆም ስሜቱ ይጠፋል። ለማንም ያለን ስሜት ይጠፋል። እንደምታስቢው ፍቅር አብረሽ ሆነሽ ራሱ ከሆነ ጊዜ በኋላ ፌድ የሚያደርግ ነገር ነው። ራሳችን እንምረጥ፣ ለራሳችን ቅድሚያ እንስጥ። ጠንካራ ለመሆን ሞክሪ። በነገሮች ላይ መመለስ ካለበት ያጠፋውም ጥፋት ካለ እንዲገባውም ለማድረግ ከፈለግሽ በራሱ ቋንቋ እንዳልኳችሁ በቃ አንቺም ራስሽን ሰብሰብ ስታደርጊ፣ ራስሽን ስትወጂ፣ ስፍስፍ የሚለውን ማንነትሽ ለእሱ ሳይሆን ለራስሽ ስፍስፍ የሚለው ማንነት ሲል እውነቴ ነው ምልሽ፣ አለመኖርሽ ወይም ስፔስ የምትፈጥሪው ነገር እንድትናፍቂው፣ ምን እንዳጣ ኖቲስ እንዲያረግ ታደርጊዋለሽ። ካለበለዚያ ላይ ሁሌ ሄደሽ መጣበቅሽ ክራውድድ ማድረግ በጣም መፈለግሽ እሱን ይበልጥ ገፍቶ ካንቺ ያርቀዋል። ስለዚህ በፍጹም ነው የምላችሁ፣ መራቅ ሲገባሽ መለማመጥ፣ ችላ ማለት ሲገባሽ መለመንን እንዳትመርጭ፣ ስህተት ነው። አራተኛው ጥንካሬሽን መጠቀም መቻል አለብሽ። ግልጽ አማርኛ፣ በጣም ጠንካራ ፍጥረቶች ነን። አንድ ወንድ ልጅ እንደወደደሽ ካሳመነሽ በኋላ ያለ አንቺ ሴት እንደሌለ ልዩ ሴት እንደሆንሽ ካሳመነሽ በኋላ ልክ ስትጓጉ ያንን ህይወት ለመኖር ፊቱን ሚያዞርብሽ ከሆነ እንደወደድሽው እንዳፈቀርሽው እንዳመንሽው እና እንደተቀበልሽው ልክ ሲያመንና እርግጠኛ ሲሆን ፊቱን ሲያዞር አንቺ ኃይልሽን መጠቀም ጥንካሬሽን መጠቀም መቻል አለብሽ። ችግራችን ምንድ ነው? ኃይላችንን ወይ ጥንካሬያችንን የምንጠቀመው በተሳሳተ መንገድ በተሳሳተ ሰዓት እና በተሳሳተ ቦታ ላይ ነው። ሲጎዳሽ ትጠነክሪያለሽ በሚያሳይሽ ነገር እሱን ለመለመን ለመለማመት ትጠቀሚያለሽ። ጥንካሬሽ ዋጥ አድርገሽ፣ ምንም ቢለይ ዛሬ ደውላለሁ፣ ምንም ቢለይ ቴክስት ማረግል፣ ባይመልስም የሚሰማሽን ህመም እኮ ታውቂያለሽ አይደል እንዴ? የምንወዳቸው ሰዎች ሪጀክት ሲያረጉን ሲዘጉን፣ ሲቀየሩብን ያለውን ህመም የማታውቅ ሴት የለችም። ምንም ጥያቄ የለውም። የራሴ የምንላቸው እራሱ ወንዶች ይችን ነገር ሲያደርጉ ቦግ ነው የምንለው፣ አደለ። ሙሉ ለሙሉ ደግሞ ሪጀክት ያደርገሽ የተጀመረ ፍቅር ሲሆን ደግሞ ህመሙን እናውቀዋለን። ያንን ህመም ለመቋቋም ዝግጁ ከሆንሽ፣ ያንን ህመም የምትቋቋሚ ከሆነ ለምንድን ነው ፊትሽን አዙረሽ ከማይገባሽ ቦታ ካልተከበርሽበት፣ ፍቅርሽ ክብር ካላገኘበት ቦታ ለመሄድ ለምንድን ነው መጠቀም ያልፈለግሽው ኢነርጂሽን? ያንን እኮ ጥንካሬ ስታመጪ እሱ ጋር ያለሽን ኢነርጂ ትወስጅዋለሽ፣ አቅም ተወስጃለሽ፣ ሞር ስትሮንግ ትሆኛለሽ። ነገር ግን ደካማ የሆንሽ በራስሽ ባለሽ አቋም ላይ በሴትነትሽ ላይ በውበትሽ ላይ ደካማ የምትሆኙ እሱን ስታሳድጂ ነው። ነገር ግን ከዛ ቦታ ላይ ይሄ ቦታ አይገባኝም፣ አረ እኔ ዋጋዬን አውቃለሁ፣ ራሴን ማቅ ሴት ነኝ፣ የተሻለም ይገባኝ ነኝ፣ ለእሱ ያለኝ ስሜት ይጠፋል። ዞር ብለሽ ስትሄጂ ተከትሎሽ ይመጣል፣ ወደደም ጠላም። ራሷን ምታቅ ራሷን ምታከብር ዋጋዋን የምታቅን ሴት የማይከተል ወንድ ልታመጡ አትችልም። በእነሱ ላይ ጥገኛ ስንሆን ብቻ ነው መሄድ እንደሚችሉ ቢሄዱ ራሱ ዞር ስቲ ሲመጡ ድጋሚ እዛው ያስቀመጠሽ ቦታ ላይ እንደሚያገኝሽ ሲያምን ብቻ ነው የሚጨማለቁት። ጥንካሬያችንን፣ ኃይላችንን መጠቀም ያለብን ለሚጠቅመን ነገር፣ ለሚያሻሽለን ነገር፣ ከማይገባን ቦታ ገፍቶ ለሚወስደን ነገር እንጠቀም። እዛ ሲረግጥሽ፣ እዛ የፈለገውን ሲናገርሽ፣ እንደፈለገ ሲያደርግሽ፣ ሲሄድ ሲመጣ ሲቀያየርብሽ፣ ችለሽ ለመራመድ ለመሄድ ለምንድን ነው ደካማ መሆን የፈለግሽው? ምረጪ። ጠንቅንካሪያችን ቦታ እናስይዘው። በተፈጥሯችን ጠንካራ ምክንያቱም በምሳሌ ያስረድቻችኋለሁ። በጣም ጠንካራ ስለሆንሽ እኮ ነው የሚያደርግሽን ነገሮች የቻልሽው አይደለ? ሲተውሽ፣ ችላ ሲልሽ፣ ሲቀየር፣ ሲኮራ፣ ሲንጠባረር የቻልሽው ጠንካራ ስለሆንሽ እኮ ነው። ለእሱ ስለምትወጁ ስለምታፈቅሪ አይደለም። ፍቅር እንደዚህ አይነት ነገሮችን አይታገስም። ጠንካራ ዲብዳውን፣ ጠንካራ ስለሆንሽ ነው። ስቴጅን መጠቀም ትችዋለሽ። ምርጫ ነው፣ ምርጫ ነው። ምረጪ ወደ ሚሻልሽ ቦታ ፊትሽን አዞሪ። አምስተኛው ራስሽን የምትመርጭበት ሌቭል ላይ ደርሰሻል። እስካሁን ያወራኋቸውን ነገሮች እንኳን ለመተግበር ሙከራ ካረግሽ ወይም የተገበርሽ ከሆነ እዚህ መድረስ አይጠበቅብሽም። ኦልሬዲ ራስሽን መርጠሻል ማለት ነው። ራሳችንን ስንመርጥ አንዳንዴ እኔ እንደማወራው ቀላል ላይሆን ይችላል። ማፍቀር ከሆነ ሰው ፍቅር መያዝ በተለይ ደግሞ ገና እየተጀመረ ከሆነ ፍቅሩ ያንን ፍቅር መተው በጣም ከባድ ነው የሚሆነው። ያ ከባድ የሚሆንበት ምክንያት ደግሞ ለዛ ሰው የሚሰማን ስሜት ያንን ሰው ስናስብ ሊሆን ይችላል፣ ከዛ ሰው ጋር አብረን ስንሆን ይችላል፣ ያ ሰው የላከልንን ቴክስት ስናነብ ሊሆን ይችላል። ሰውነታችን የሚያመነጫቸው ሆርሞኖች አሉ። እነሱ ሆርሞኖች በእርግጥ ነገሮችን እንዳንቋቋም፣ እንዳናስተውል፣ ትኩረት እንዳንሰጥ ሊያደርገን ይችላል። በዛውም ልክ ደግሞ ፍቃውን ባልኳቸው ምክንያቱ በዋናነት ሆርሞናችን ነው። ከዛ ውጭ ግን ኦቭየስሊ፣ በቀላሉ መተው በጣም ከባድ ነው። የሆነ ነገር አድርጌያለሁ እኮ ከሱ ጋር ራሴን አሳልፌ ሰጥቼዋለሁ፣ አመኘዋለሁ፣ እሱ እኮ እንደዚህ አይነት ሰው አይደለም የሚሉ ደግሞ ተጨማሪ ሰበቦች አሉን። ሁለት በሉ። ሶስተኛው ደግሞ በዋናነት እየመጣ የሚሰጠን ነገር አለ፣ ኢነርጂ አይደል? ትንሽ እንደ ፔንኪለር የሆነ ፔንኪለር፣ ህመም ሲሰማን ስንውጥ ይጠፋል አይደለም? ግን ደግሞ ከሆነ በኋላ ህመም ሲሰማን አሁንም እንደዚህ አይነት በቃ ወይ በቃ ይህ ሰውዬ ብለሽ ልክ ልትታይ ስ ይመጣና እንደ ቅድም እንደነገርኳቸው ሲደውልልሽ ወዲያው በማይክሮሰከንድ የምትመልሽለት አለች ብሎ ይመጣል። ቆንጆ የፍቅር ምሽት እንድታሳልፉ ያደርግሻል፣ ያዘናጋሻል፣ እንዳትወስኝ ያደረግሻል ማለት ነው። ስለዚህ ስትወስኝም እሱ የሚሰጥሽም ፔንኪለሮች ለመተው በመወሰን አሁን ደግሞ ከኔ ከሰውነቴ ለሱ ባለኝ ስሜት የሚመነጨው አሁን ለምሳሌ ቴክስቱ ካለ ቴክስቱ ማጥፋት፣ አብራችሁ የሰማችሁት ሙዚቃ ካለ ራስሽን ከሱ ማራቅ፣ እሱ የሄደበት ቦታ ላለመሄድ፣ ከሱ ጋር ያረግሽውን ነገሮች ላለመድገም። ምክንያቱም ያንን ስፔስ መፍጠር አሁን ዝምታ መምረጥ። ዝም ስትይ የሚጨንቅሽ ሊመስልሽ ይችላል። አውሬ አብሪ ነገሪው አስወጪ ለምን በይው ይልሻል። ለምን ማለት ያለብሽ ስቴጅ ላይ በይው ማለታችንም የማይቀር ነው። ል የባህሪ ለውጥ ሲያመጣ እንጠይቃለን። ግን ያልተለወጠ ነገር ከሆነ እስቲ ለራሳችንን ራስሽን ከመረጥሽ ከወሰንሽ በጣም ቀላል ነው የሚሆነው ሁሉም ነገር፣ ምክንያቱም አንቺ ስትኖሪ ነው እሱ ሊኖር የሚችለው። አንቺ ስትኖሪ ነው። በልብሽ አዝለሽ የምትኖሪ የእሱ ስሜት የሚኖረው አንቺ ስትኖሪ ነው። ፈገግ ካላልሽ እኮ አብሮሽ መሆን አይፈልግም። በራስሽ ካልተማመንሽ አብሮሽ መሆን አይፈልግም። ራስሽን ማትወጂ ከሆነ አብሮሽ መሆን አይፈልግም፣ ምክንያቱም የሚጎድል ነገር ነው የሚታየው። ራስሽን ስትወጂ፣ ስትጠብቂ፣ ስትንከባከቢ፣ ራስሽን ስትመርጭ ግን ከኋላ እንደ ጭራ እየተከተለሽ ይመጣል። እስቲ አንድ ወንድ መጥቶ ዲቤት ያርገኝ። እስቲ ወንድ ነው እንደዚህ ራሷን የምትመርጥ ራሷን የምትወድ በጣም ራስ ወዳድ ሴትን የማይከተል ወንድ እስቲ ያምጡ። አስቀያሚ ሆና ግን ራሷን መርጣ እሱን ችላ ካለችው እንደማትፈልገው ከነገረችው ምንም ኃይል አይኖረውም። ሲከተላት ይኖራል። ሄዳ ከተጣበቀች ያለሱ ሰው የለም ካለች ነው ችግር የሚፈጠረው። ማቶስጂውን ኃይል ይኖራል። ራሳችንን እንምረጥ እንኳን ትላንት መጥቶ ይሄ የተቀየረው ባሪ፣ ረጅም ዓመት እንኳን አብሮሽ የኖረው አንቺ ጋር ማቆየት ትችያለሽ። ምረጭ ራስሽን። ሀሳቤን ካመናችሁት፣ ከተቀበላችሁት እንዲሁም ለመተግበር ከወሰናችሁ ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ብላችሁ ካመናችሁበት ሼር ማድረግ ይፈቀዳል። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስኪመጣቸው ሰላም።